ጠናስጥልን ሰላም፣ የኢቢሲ ተወዳጆች በያላችሁበት እንደምን ቆያችሁ። አሁን ስድስት ሰዓት ነው። ዛሬ ደግሞ ሰኞ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ አገናኝተናል ባልደረባዊ ሰለሞን ኃይለ ኢየሱስ፣ ሮዛ መኮንን ከስድስት ሰዓት እስከ ስምንት ሰዓት የሚዘልቀውን ዜና ኢትዮጵያ ወደ እናንተ እያሻገርን ቆይታ እናደርጋለን። የተለያዩ ሪፖርተሮቻችን የተለያዩ ርዕሰ ጉዳዮችን ይዘው ከተለያዩ የሀገራችን ክፍሎች ይገኛሉ። በቀጥታ ወደ እናንተ እናደርሳለን። ከውጭም አዳዲስ ጉዳዮችን ይዘናል። አብራችሁን እንድትቆዩ እንደተለመደው በአክብሮት እንጋብዛለን። አቤት ጉዳዮቻችንን እናስቀድም። በአፍሪቃ የሚደረጉ ግምገማዎች አፍሪቃዊ መልክ ሊላበሱ እንደሚገባ ተጠቆመ። የአፍሪቃ ግምገማ ማህበር የምስረታ በዓሉ እየተከበረ ነው። ታላቁ የኢትዮጵያ ህዳሴ ግድብ አሁን የደረሰበት ደረጃ የሚያኮራ ነው ሲሉ አስተያየታቸውን ለቲቪ የሰጡ የማህበረሰብ ክፍሎች ተናገሩ። የምዕራብ እዝ 44ኛ ህዳሴ ኮር የምስረታ በዓሉን በታላቁ ህዳሴ ግድብ አክብሯል። የአርባ ምንጭ ስቴዲየም ግንባታ ፕሮጀክት የቻላል ስሜትን የገለጠ እና የክልሉን ህብረተሰብ አብሮነት የሚያጠናክር ስለመሆኑ ተገለጸ። ከውጭ የርዕሰ ጉዳያችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል እና ኢራን ስምምነት ማድረግ ይኖርባቸዋል ሲሉ ተናገሩ። የሚሉት ለሰዓቱ የያዝናቸው አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ቆይታ ስታደርጉ ከዚህ ከዋናው ስቱዲዮ በቀጥታ ስርጭት እኛና እናንተን ከሚያገናኙ ዘገባዎች ጎን ለጎን ባልደረቦቻችን በተለያዩ ወቅታዊ ጉዳዮች ዙሪያ ከደቂቃዎች በኋላ እየተቀላቀሉን መረጃዎችን የሚያጋሩን ይሆናል። አባዲ ወይና ይታየኛል። የአፍሪካ የግምገማ ማህበር 25ኛ የምስረት አባሉን በዚህ በአዲስ አበባ እያከበረ ነው። በአፍሪካ የሚደረጉ ግምገማዎች ያላቸው ገጽታ በ25 ዓመታት ጊዜ ቅኝት ውስጥ ምን መልክ ነበራቸው የሚለውን ይነግረናል። ታላቁ የኢትዮጵያ ህዳሴ ግድብ ፈተናዎችን አልፎ አሁን የደረሰበት ደረጃ የሚያኮራ ነው ብለዋል። አስተያየታቸውን ለኢትዮጵያ ቴሌቪዥን የተናገሩ የማህበረሰብ ክፍሎች በጉዳያችን ዙሪያ ነስረዲን ሀሚድ ከአሶሳ በቀጥታ መስመራችን ከደቂቃዎች በኋላ የሚቀላቀለን ይሆናል። የአርባ ምንጭ ስቴዲየም ግንባታን በተመለከተ በሲዳማ ክልል እየተከናወነ ያለውን በተለይ የሌማቱ ርፋት መርሃ ግብር ምንቅኝት አለውና ተያያዥ ጉዳዮችን በተመለከተ አሳሳ ወገሼ ወደ በኋላ ላይ የሚያገኝን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ እንጋብዛለን። በድጋሜ በቅድሚያም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከሁሉም ክልሎችና ከተማ መስተዳድሮች ከተውጣጡ የጥበብ ማህበረሰብ ተወካዮች ጋር ያካሄዱን ውይይት ዛሬ ምሽት በኢትዮጵያ ቴሌቪዥን ሁሉም አማራጮቹ እንደዚሁም በተለያዩ መገናኛ ብዙሀን ከምሽቱ ሁለት ሰዓት ከ30 ጀምሮ የምናስተላልፍ መሆኑን እየገለጽን ከወዲሁ እንድትከታተሉት እንጋብዛለን። ወደ ሌላኛው ዘገባችን ተሻገርን። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ጉባኤ እንደምታስተናግድ ተገለጸ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ እንደ ኤሮፓያኑ አቆጣጠር ከሴፕቴምበር 8 እስከ ሴፕቴምበር 10 2025 የሚካሄደውን ሁለተኛውን የአፍሪካ የአየር ንብረት ጉባኤ ከሕብረቱ ጋር በመተባበር እንደምታስተናግድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሮት ጽሑፍ ምድረ ቀደምት ኢትዮጵያ የምታስተናግደው ጉባኤ ትኩረቱን በአረንጓዴ ውይይቶችና ተግባራት ላይ እንደሚያደርግም አስታውቀዋል። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆኑ በተፈጥሮ ላይ የተመሰረቱ መፍትሄዎች የሚተዋወቁበት መሆኑንም አስፍረዋል። በተጨማሪም ጉባኤው አፍሪካ መልሶ አረንጓዴ የማድረግና የሀጉሪቱን አንድነት የማጠናከር ዓላማን የሚያራምድ መሆኑን ያመላከቱት የክረምት አረንጓዴ አሻራ መርሃ ግብሯን እየጀመረች ያላቸው ኢትዮጵያ ለዚሁ ያደረገችው ዝግጅት ለተግባራዊ የአየር ንብረት ለውጥ መፍትሄዎች ያላትን ቁርጠኝነት የሚያንጸባርቅም ነው ብለዋል። ኢትዮጵያ የጉባኤው ተሳታፊ እንግዶቿን ለመቀበልም ዝግጁ መሆኗን ጠቅላይ ሚኒስትሩ አስታውቀዋል። እንቀጥላለን። ዘገባዎቻችን እየተከታተላችሁ አብራችሁን ስላላችሁ እናመሰግናለን። የአርባ ምንጭ ስቴዲየም ግንባታ ፕሮጀክት የይቻላል ስሜትን የገለጠ እንደዚሁም የክልሉን ማህበረሰብ አብሮነት የሚያጠናክር ስለመሆኑ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። የክልሉ ከፍተኛ የስራ ኃላፊዎች ባለሀብቶችና ተጋባዥ እንግዶች በተገኙበት ለአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ ልዩ የገቢ ማሰባሰቢያ የራት መርሃ ግብር ተከናውኗል በትናንትናው ዕለት። የስቴዲየሙ ግንባታ ነጠላ ትርክትን በመሻር የወንድማማችነት ትርክትን እንደሚተክልም ርዕሰ መስተዳድሩ በመርሃ ግብሩ ላይ ባደረጉት ንግግራቸው ጠቅሰዋል። ፕሮጀክቱ የማህበረሰቡ የጽናት ተምሳሌት ስለመሆኑ ጠቅሰው ርዕሰ መስተዳድሩ ግንባታው እስኪጠናቀቅ ድረስ የክልሉ ሕዝብ እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥልም ጥሪያቸውን አስተላልፈዋል። ሪፖርተራችን ተመስገን ተስፋ እንደዘገበው ለስቴዲየሙ ግንባታ ከተለያዩ የማህበረሰብ ክፍሎች ቃል ከተገባው 1.1 ቢሊየን ብር ውስጥ እስካሁን 700 ሚሊዮን ብሩ ተሰብስቧል። ዜና ኢትዮጵያችንን እየተከታተላቸው ትገኛላቸሁ የተወዳቸሁ ተመልካቾቻችን፣ ወደ እናንተ የደረስ ነው የምንገኘው። ተጨማሪ የሆኑ ማብራሪያዎችን የምንጠይቅበትን እርሰ ጉዳይ ላይ ትኩረት የምናደርግ ነው የሚሆነው። በአፍሪካ የሚደረጉ ግምገማዎች አፍሪካዊ መልክ ሊላበሱ እንደሚገባ ተጠቆመ። የአፍሪካ ግምገማ ማህበር ሀ5ስተኛ ምስረታ በዓሉን በአዲስ አበባ እያከበረ ነው። በዚህ መድረክ ላይ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሳፋን ጨምሮ ማለት ነው ከመቶ በላይ የተለያዩ አፍሪካ ሀገራት የመጡ ታዳሚዎች ተሳትፈዋል። በመድረኩም በአፍሪካ የሚደረጉው ግምገማ የአፍሪካን ችግሮች የሚፈቱና የአፍሪካን ሁኔታ ያገናዘቡ ሊሆኑ እንደሚገባም ተመላክቷል። እዚሁ ርዕሰ ጉዳይ ላይ እን ቆይ ተጨማሪ የሆነ ማብራሪያ ሊሰጠን በቀጥታ መስመራችን ላይ ሪፖርተራችን አባዲ ወይን አይን አግኝተነዋል ከእሱ ጋር የምንቆይ ይሆናል። እንዴት ላህል አባዲ። እንግዲህ ቀደም ሲል እንዳልነው በተለይ የዚህ የአፍሪካ የግምገማ ማህበር እያከበረ ነው የሚገኘው የምስረታ አመቱን። ባለፉት አመታት በዋናነት ምን ተግባራቶችን አከናውኗል ተባለ፣ በዚህ መድረክ ላይ ኢትዮጵያስ በዘርፉ ምን ስራዎችን እየሰራች ነው ተባለ፣ የሚሉትን ሀሳቦች አድርሰን አዎ አመሰጋለሁ ሮዛ፣ እንግዲህ የአፍሪካ የግምገማ ማህበር በዛሬው ዕለት 25ኛ የምስረታ በዓሉን በዚሁ በአዲስ አበባ እያከበረ ይገኛል። ይህ መድረክ እንግዲህ ዛሬን ጨምሮ ለሚቀጥሉት ሶስት ቀናት የሚቆይ ነው የሚሆነው በዛሬው መድረክም እንግዲህ ከ300 በላይ የሚሆኑ ዓለም አቀፍ ተቋማት፣ ግለሰቦች እንዲሁም ደግሞ የመንግስት አካላትና የማህበሩ ባለሙያዎች ተገኝተው ነው እንግዲህ መድረኩ እየተካሄደ የሚገኘው። በዚህ መድረክም አጠቃላይ ባለፉት 25 ዓመታት ማህበሩ ምን ተግባራትን አከናወነ በቀጣይስ ምን ሊያከናውን ይገባል በሚሉ ዙሪያ ነው ሰፋፊ ውይይቶች ሲደረጉ የነበሩት እንደሚታወቀው እንግዲህ ማህበሩ ባለፉት 25 ዓመታት በአፍሪካ ጠንካራ የሆነ የግምገማ ስርዓት ለመፍጠር በርካታ ተግባራትን ሲያከናውን እንደነበረ ነው የተገለጸው። በተለይም ደግሞ በአፍሪካ ሀገራት መካከል የሚደረጉ የግምገማ ስርዓቶች ጠንካራና የአፍሪካ ችግርን በአፍሪካዊ መፍትሄ ሊያመጡ በሚችሉ መልኩ ባለፉት ዓመታት ሲያከናውን እንደነበረ ገልጿል። ከዛ ባሻገርም ደግሞ በሀገራት መካከል ያለውን የልምድ ልውውጥ በማሳደግ በአፍሪካ ሀገራት ጠንካራ የሆነ የግምገማ ስርዓት በመፍጠር የሚሰሩ ስራዎች ለማጠናከር በርካታ ተግባራትን ሲያከናውን እንደነበረ ነው ማህበሩ የገለጸው። ከዛ ባሻገርም ደግሞ እንግዲህ ማህበሩ አጠቃላይ በርካታ ለአርባ የሚሆኑ የአፍሪካ ሀገራት ከሶስት ለሚሆን ደግሞ ተቋማት የልምድ ተሞክሮ በመስጠት በሀገራቱ መካከል ያለውን አሰራርና አጠቃላይ አሰራር ጤናማ እና በቴክኖሎጂ የታገዘ ለማድረግ ስራዎችን ሲሰራ እንደነበር ገልጿል። የማህበሩ ምርጥ ፕሬዚዳንት ዶክተር ሚቼ እንደገለጹት ከሆነ አጠቃላይ ማህበሩ ባለፉት 25 አመታት በርካታ ተግባራትን ቢያከናውንም ይሁን እንጂ አሁንም ዘመኑ የደረሰበትን ቴክኖሎጂ መተግበር ይገባዋል። ለዚህ ደግሞ ቴክኖሎጂዎችን ተግባራዊ በማድረግ በተለይም ደግሞ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴልጀንስን ተግባራዊ በማድረግ የሚደረጉ ግምገማዎች ጠንካራና አጠቃላይ የአፍሪካዊ መፍትሄ ይዘው የሚመጡ እንዲሆን ለማድረግ የሚሰራው ስራ ሊጠናከር ይገባል ይገባል። ለዚህ ደግሞ የማህበሩ አባላት ማለትም ሀገራት በትኩረት ሊሰሩ እንደሚገባ ነው ያነሳው። ከዛ ባሻገርም ማህበሩ ከተለያዩ የዓለም ሀገራት ጋር በቅንጅት በመስራት በአፍሪካ ያለውን አስራ ለማዘመን ማህበሩ ጠንካራ ሆኖ እንዲወጣና ብቁ የሰው ኃይል ለማፍራት በተለይም ደግሞ በወጣቱ የሰው ኃይል ላይ ብቁ ሆኖ እንዲሰራ ለማድረግ ማህበሩ ትኩረት እየሰራ እንደሚገኝ የገለጸው እነዚህ ደግሞ ኢትዮጵያ ንቁ ተሳታፊና እየሰራች ትገኛለች። ይህንን ተሳታፊነቷ በቀጣይም ደግሞ ማጠናከር እንደሚገባት ነው የገለጸው። እንግዲህ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በዚህ መድረክ ተገኝተው ንግግር አድርገው ነበር። እሳቸው እንደገለጹ ከሆነ ኢትዮጵያ በተለይም ደግሞ የሚወጡ ፖሊሲና ስትራቴጂዎች ጠንካራና ለኢትዮጵያ ሁኔታ ተስማሚ እንዲሆኑ ለማድረግ የሚደረጉ ግምገማዎች ጠንካራ እንዲሆኑ ስራዎችን እየሰራች ትገኛለች ይህ ደግሞ ከተለያዩ ተቋማት ጋር በመሆን እየተሰራ የሚገኘው በሚደረጉ ግምገማዎች የግል ዘርፍ ጨምሮ የሲቪክ ማህበራት እንዲሳተፉ በማድረግ ኢትዮጵያ ጠንካራ የሆነ የግምገማ ስርዓት ለመፍጠር ትኩረት ሰታ እየሰራች እንደምትገኘ ያነሱት በተለይም ደግሞ የሚወጡ ስትራቴጂዎች የሚወጡ ፖሊሲዎች ለአፍሪካ እንዲሁም ደግሞ ለኢትዮጵያ ተስማሚ እንዲሆኑና አጠቃላይ ኢትዮጵያ የልማቷን እንቅስቃሴ ሊያጠናክርላት በሚችል መልኩ የሚወጡ ግምገማዎችና የሚደረጉ አጠቃላይ የኤቫሉሽን ወይም የግምገማ ስራዎች አጠቃላይ የሀገሪቱን ሁኔታ ያገናዘበ እንዲሆኑ በርካታ ተግባራት እያከናወነች ትገኛለች። ኢትዮጵያ በማህበሩ ያላት ተሳታፊነት ደግሞ በቀጣይም አጠናክራ በመቀጠል አጠቃላይ በአፍሪካ ያላት ተሰሚነት ለማጎልበት በትኩረት አድርጋ እንደምትሰራ ነው የገለጹት። እንዲሁም ደግሞ አጠቃላይ በማህበሩ ያለው አሰራር ጤናማና በዘመናዊ ቴክኖሎጂ የታገዘ ለማድረግ በሚደረገው ሂደት ውስጥ ኢትዮጵያ የበኩሏን ድርሻ እንደምትወጣ ነው የገለጹት። እንግዲህ ይህ መድረክ ዛሬ ጀምሮ ለሚቀጥሉ ሶስት ቀናት ይቆያል። በሶስት ቀናት ቆይተም የተለያዩ ሁነቶችን ያስተናገደ ነው የሚቀጥለው አጠቃላይ በዚህ ማህበር የተሳተፉ ተቋማትና ግለሰቦች በኢትዮጵያ እየተከናወኑ ያሉ የልማት ስራዎችም የሚጎበኙ ይሆናል። ከዛ ባሻገርም ደግሞ የማህበሩ 25ኛ አመት የመስራት ሂደትን የሚያሳዩ በርካታ ስራዎች በስፋት የሚቀርበት ይሆናል ተብሎ የሚጠበቅ ይሆናል። ሮዛ፣ እናመሰግናለን። አባዲ ሆና ለመረጃዎቹ መልካም ቀን ይሆንልን። እንቀጥላለን በቀጥታ መስመሮቻችን ከባልደረቦቻችን ጋር መገናኘታችንም እንደዛው። ታላቁ የኢትዮጵያ ህዳሴ ግድብ ፈተናዎችን አልፎ አሁን የደረሰበት ደረጃ የሚያኮራ ነው ሲሉ አስተያየታቸው ለኢትዮጵያ ቴሌቪዥን የሰጡ የማህበረሰብ ክፍሎች ተናገሩ። ታላቁ የኢትዮጵያ ሕዳሴ ግድብ ደህንነትን መጠበቅ የሁሉም ኃላፊነት ሊሆን እንደሚገባ እየተጠቀሰ ሲሆን መከላከያ ሰራዊቱ ግድቡን በመጠበቅ ረገድ ላበረከተ አስተዋጽኦ ምስጋናም ቀርበዋል። እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ዙሪያ ተጨማሪ መረጃዎችን ሊያደርሰን ዘጋቢያችን ነስረዲን ሀሚድ ከኢቢሲ አሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛል። ሰላም ለአንተ ነስረዲን እንደምን ቆየ? የምራብዝ 404ኛ ህዳሴ ኮር የምስረታ በዓሉን በታላቁ ህዳሴ ግድብ አክብሯልና የበዓሉ ድባብ ምን መልክ ነበረው? የተላለፉ መልእክቶችን በተለይ ከመከላከያ ሰራዊት ጀግንነት ተጋድሎ እዛ አካባቢ ያሉ አጠቃላይ ሁናቴዎችን አስጠብቆ የኢትዮጵያን ብሔራዊ ጥቅም ከፍ ከማድረግ አኳያ የፈጸማቸው ገድሎች እንደምን ተጠቀሱ? መልካም፣ አመሰግናለሁ ሰለሞን። እንግዲህ የምዕራብ ዕዝ 44ኛው ህዳሴ ኮር ሶስተኛ ዓመቱን ሶስተኛ የምስረታ በዓሉን በተለያዩ ለተከታታይ አራት ቀናት ሲያከብር ቆይቶ በትላንትና ሁለት በታላቁ የኢትዮጵያ ህዳሴ ግድብ አክብሯል ማለት ነው። በበዓሉ ላይ እንግዲህ ሰራዊቱ አስተማማኝ ጀግንነቱን አስተማማኝ ጀግንነቱንና የህዝብ አለኝታነቱን በማስመስከር ግዴታውን እየተወጣ እንደሚገኘም የአስተያየታቸውን የሰጡን የማህበረሰብ ክፍሎች ተናግረዋል። እንግዲህ የመከላከያ ሰራዊቱ በተለይ ደግሞ ለታላቁ ህዳሴ ግድብ እያደረገ ያለው ተጋድሎው እጅግ ምስጋና የሚገባቸው መሆኑን ነው ቻቸውን ለኢትዮጵያ ቴሌቪዥን የሰጡን የማህበረሰብ ክፍሎች። ለማንኛውም እስቲ አስተያየቶቻቸውን ምንድን ነበር የሚለውን ተከታትለን እንመለስ። እኔ ህዳሴ ግድባ ሉ ሐውልት ነው። ለምን እኛ እንደ ኢትዮጵያውያን መንኮራበት ልማት የሚያጠናክር ሰላም ምልክት የሚያደርስ ለዓለም በአንድ እግር የሚያቆመ ዓይናቸው ጠላት ያደርጉብን ሐውልት ነው። ስለዚህ ለእኛ ለኢትዮጵያ ህዝብ ትልቅ ደማችን ማለት ነው። በአጭር በቃ ሁሉም ኢትዮጵያውያን የሚጠቀሙበት አሻራ ያሳረፍንበት ህዳሴ ግድባችንን ደማችን ገብርን ላዩ ላዩ ለሚመጣ ማንኛውም ችግር ካሁን በኋላ ምንም አይነት ችግርም እንዳይደርስበትም ጠንቅቀን እንድንጠብቅ አደራ ለማለት ፈልጋለሁ። ሁሉም ኢትዮጵያውያን በጥሩ ሁኔታ ነው ስንደጋግፈ የነበረው ይሄን ውጤት ሁሉ ውጤት ማለት ይቻላልና። በጣም ጥሩ ግንኙነት ነበረ። በተለይ እዚህ ካለው አባይ ዳሲ ግድብ እኛ ጋም የነበሩ ጸጥታ አካላት በመወያየት በመነጋገር ጥምር ኮሚቴዎችን በማድረግ ነው ስናከናውን የቆየነው ስራውን። ትልቅ ኃላፊነት አለብን እኛ እንጠብቀዋለን። ይሄ የእኛ ግዴታ ነው። ስለዚህ መከላከያ ጎን ቁመን መረጃ በመስጠት አንዳንድ እገዛዎች የሚያስፈልጉ ነገሮች ሁሉ እነሱን ጎን ቁመን እንሰራለን ነው ህዝቡ እያነሳ ያለው እና፣ ስለዚህ በጣም ተጠናክሮ መቀጠል ያለበት ጉዳይ ነው። አሁን እንግዲህ እንደሰማነው ከሆነ የተለያዩ ማህበረሰብ ክፍሎች በታላቁ ህዳሴ ግድብ ላይ ተገኝቶ ባስተላለፉት መልእክት እንግዲህ ህዳሴ ግድቡ ትላልቅ ፈተናዎችን አልፎ አሁን የደረሰበት ደረጃ መድረሱን እንዳስደሰታቸው ነው የተናገሩት። በተለይ ደግሞ የኢትዮጵያ ህዝብ ግድቡን በጋራ ካሁን በኋላ በጋራ መጠበቅ እንዳለበት ነው የተናገሩት። ግድቡ በተለይ ደግሞ ኢትዮጵያውያን ሲነጋገሩ፣ ሲደጋገፉና ና በአብሮነት በጋራ ሆኖ ሲሰሩ በጋራ ሆኖ ሲሰሩ ሀገራቸውን ወደ ከፍታ ማሻገር እንደሚ እንደሚችሉ በተግባር የታየበት መሆኑ አስተያየታቸውን ሰጥተዋል ማለት ነው። እንግዲህ በአጠቃላይ በትላንትና ዕለት የተከበረው የሶስተኛ ዓመት የምስረታ በዓል ጠቅላይ ኤታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ የቤንሻንጉል ጉምዝ ክልል ሬስ ሚኒስተር ረቶሻሉ ሀሰን፣ የመከላከያ ሰራዊት አመራሮች እና አባላት፣ በተለይ ደግሞ የአካባቢ ማህበረሰብ የተገኙበት በዓል ነበረ ማለት ነው። ሰለሞን መረጃዎች እነዚህ ናቸው። ባልደረባችን ባሽ ነስረዲን ሀሚድ በገዛ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን ይሁንልን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ተመልካቾቻችን አሁንም የተለያዩ ዘገባዎችን እያደረስናችሁ ቀጥለናል። የሲዳማ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በቢሮ ግቢ ተግባራዊ ያደረገው የሌማት ትሩፋት ስራ የኑሮ ጫናው ማቅለሉን የተቋሙ ሰራተኞች ተናገሩ። ለባለሙያ የተፈጠረው ምቹ የስራ አካባቢ የአገልግሎት አሰጣጡን እያሻሻለ መሆኑንም ኤጀንሲው አስታውቋል። አስራሳ ወገሼ የኑሮ ውድነት የበርካቶች ጥያቄ በሆነበት በዚህ ወቅት የፍጆታ እቃዎችን በቅናሽ ዋጋ ማግኘት የሁሉም ፍላጎት ነው። የሲዳማ ክልል የወሳኝ ኩነቶች መዝገባ ኤጀንሲም በግቢው ተግባራዊ ባደረገው የልማት ትሩፋት ሥራ የባለሙያዎችን የኑሮ ጫና ማቃለል ችሏል። አቶ ታመነ ተሰማ የኤጀንሲው ዋና ዳይሬክተር ናቸው። ሰራተኛም ትንሽ መዋጮ እንዲያደርግ አደረግን። አራት መቶ ዶሮ ነው የምናረባው በቀን 375 ማብሬጅ እንቁላል እንሰበስባለን። ለሰራተኛ ጥቅም ላይ ነው። ሰራተኛው ካፍቴሪያ አለ። በዚህ በኩል እንደ ተቋማችንም የሰራተኛን ጥያቄ፣ የኑሮ ውድነት ጥያቄ መመለስ ችለናል። በአሁኑ ሰዓት በሙሉ አካባቢ ከጓሮም አለና የጓሮ አትክልት ልክ በእንዲህ አይነት ሁኔታ ማለት ነው። ይሄ ውበትም ነው፣ አንድ ሌላ ለምግብነትም ነው የሚያገለግል። በተቋሙ የኮሚኒኬሽን ባለሙያ የሆነው ሳሙኤል ኤልያስም የኑሮ ውድነቱን ፈተና በዚህ መርሃ ግብር እየተቋቋመ ስለመሆኑ ይገልጻል። ሀያ እንቁላል ወስዳለሁ። አንዴ በሳምንት ከሀያ እንቁላል ላይ ያለውን ብር ተከራይ ነኝ ከፊዬ ነው ማድረው ታክሲ ከፍላለው። ሶ እዚ ጋ የማገኘው ትርፍ እዚ ጋ ደግሞ የሆነ አንድ ክፍተት ያለበትን ቦታ ይሸፍንልኛል። ሌላኛዋ የተቋሙ የኩነት መዝገባ ባለሙያ ብዙ ነሻንቆም ከራሱ አልፎ ለቤተሰቧ የሚሆን ምርትን ከምትሰራበት ተቋም በከፍተኛ ቅናሽ እያገኘች ነው። ከሌማት ትሩፋቶች መካከል በዋናነት የምናየው የዶሮ እንቁላል ጉዳይ ነው። የምናየው ያው እንዳልከው ቤተሰብ አለ፣ ህጻናት አሉ፣ እና ለእነሱ ይዘን ነው የምንገባው። ለአንድ ሰራተኛ ከአንድ እንቁላል ስምንት ብር ማትረፍ ማለት ቀላል ነገር አይደለም። ያን ይዘን እንገባለን። በተቋሙ እየተከናወነ የሚገኘው የሌማት ትሩፋት መርሃ ግብር ምቹ የስራ አካባቢ በመፍጠር የአገልግሎት አሰጣጡንም ቀልጣፋ አድርጓል ተብሏል። አገልግሎት አሰጣጥን በተመለከተ ትልቅ አጀንዳ ስለሆነ አገልግሎት ሰጪ ከሆንክ ደግሞ መገልገልም አለብህ። የኑሮን ውድነት ስደጎም ደስተኛ ሁኔታ ያገለግላል። የሊማት ትሩፋት መርሃ ግብርን በሀገር አቀፍ ደረጃ በግለሰቦች በማህበራትና በተቋማት ተግባራዊ በማድረግ ሰፋፊ ውጤቶች እየተገኙበት ነው። ለኢቲቪ ዜና አስረሳው ገሼ ሐዋሳ በዚህ ጉዳይ ላይ እንቆያለን። አስረሳውንም በቀጥታ መስመራችን ካለበት ተጨማሪ መረጃዎችን ያጋራን ዘንድ ይገኛል ከሐዋሳ ስቱዲዮችን። ሰላም ላንተ አስረሳውን እንደምን ቆየህ? ግሩም ዘገባ ነው ያየነው። በግለሰብ ደረጃ ወይ በቡድን ደረጃ እንዲ እንዲተደራጅቶ የሌማት ትሩፋት በምን አይነት መንገድ ለውጥ ማምጣት እንዴት ይቻላል ቢባል ምላሽ የሚሰጥ ይመስለኛል። በክልሉ እየተከናወነ ያለው የሌማት ትሩፋት መርሃ ግብር ምን አይነት ውጤቶች የተገኙበት ነው ከነገርከን ዘገባ በተጨማሪ በጣም አመሰግናለሁኝ ሰለሞን፣ እንደምንውላችኋል። እንግዲህ በሲዳማ ክልል ይሄ የሌማ ትሩፋት መርሃ ግብር ማቴቴ ጅሬኛ ወይም የቤተሰብ ብልጽግና በሚል ነው እየተከወነ የሚገኘው። ይሄ ደግሞ በዋናነት አላማውም ሁሉንም የማህበረሰብ ክፍሎች ማካተትን ታሳቢ ያደረገ ነው ማለት ነው። በክልሉ በተለይ ደግሞ በዋና ዋና መርሃ ግብሮች ለምሳሌ የወተት ላሞችን፣ የዶሮ እርባታ፣ የአሳና የንብ ማነብ ስራዎች በክልሉ በስፋት የሚሰራባቸውና በተለይ ባለፉት ሶስት ዓመታት ውጤት የተገኘባቸው እንደሆነ ነው። በክልል የተለያዩ አካባቢዎች ላይ በምናደርገው ቅኝት መታዘብ የምንችለው ማለት ነው። ይሄ ሌማት ትሩፋት መርሃ ግብር መነሻውና ግቡም የተመጣጠነ የምግብ አቅርቦት እንዲኖር ማድረግ ነው። ከዛ ባለፈ ደግሞ ያልተጠቀምንባቸውን ሀብቶች ለይቶ መጠቀምንም እንደዚሁ ግብ አድርጎ እየተሰራበት ያለ መርሃ ግብር ነው እና በሲዳማ ክልል ደረጃ በገጠርም በከተማም ማህበረሰቡ ያለውን ውስን ቦታ በነዚህ ዘርፎች በነዚህ መርሃ ግብሮች ላይ ከመራ ሀገሮች ጋር በመላመድ በተለይ ደግሞ በዶሮና በወተት እርባታ ላይ በስፋት ነው እየተሰራ የሚገኘው ማለት ይቻላል። ይህንን ደግሞ ውጤታማ ለማድረግ በተለይም ደግሞ በየአካባቢው ሁሉም ማህበረሰብ ተሳታፊ እንዲሆን ለማድረግ ለምሳሌ በወተት ዘርፍ የወተት መንደሮችን ማቋቋም እንደዚሁም ደግሞ በዶሮ ዘርፍ ደግሞ የዶሮ መንደሮችን እንደዚሁ በማደራጀት ማህበረሰቡ የሌለው ካለው ጋር እንዲረዳዳ ማድረግ እንደዚሁም ደግሞ የክህሎት ጋፕ ወይም የክህሎት ክፍተት ቢኖርም እርስ በራሱ ማህበረሰቡ እንዲደጋግፍ ለማድረግ በነዚህ መንደሮች ትልቅ አስተዋጽኦ አበርክተዋል። በክልሉ የተለያዩ አካባቢዎች ተግባራዊ የተደረገው በነዚህ ፓኬጆች ላይ መርሃ ግብሩ በጣም ውጤታማ መሆኑ ነው መታዘብ የሚቻለው። አሁን አሁን ደግሞ በተለይ ደግሞ ከግለሰቦች ከማህበራት ባለፈ ተቋማትም ቀደም ሲል እንደተከታተል ነው ዘገባ ሁሉ በተቋማት ደረጃም ይህንን መርሃ ግብር ተግባራዊ በማድረግ በተለይ ባለሙያዎችም ዜጎችም አጠቃላይ የማህበረሰብ ክፍሎች የሚያጋጥማቸውን የኑሮ ጫና ለመቋቋም ከዛ ባለፈ በቤት ውስጥም እንደዚሁ በተመጣጠነ የምግብ አቅርቦት ገበታን የተሻለ ለማድረግ ለማሻሻል አመጋገብ ባህልም እንደዚሁ ለውጥ እንዲመጣ ለማድረግ ትልቅ አስተዋጽኦ እያበረከተ ነው ማለት ይቻላል። ከዚህ የበለጠ ውጤታማ መሆን እንዲችል ግን በተለይ በክልሉ ለምሳሌ በዶሮና በወተት ላም እርባታ ዘርፍ የመኖ አቅርቦት ላይ በስፋት መስራት ይገባል። ከዛ ባለፈ የገበያ ትስስር ላይ መስራት ይገባል። እንደዚሁም ደግሞ የማምረቻ ቦታዎች ላይም አምራቾች፣ አርቢዎች፣ አልሚዎች ይጠይቃሉ። ከዛ አንጻር እነዛ ላይ የክልሉ መንግስት በስፋት መስራት አለበት ተብሎ ይጠቀሳል። በአጠቃላይ ግን በክልሉ በተለያዩ ዘርፎች የሚከናወነው የሌማት ትሩፋት መርሃ ግብር ውጤታማ መሆኑን በግለሰቦች ደረጃ ነው ማረጋገጥ የሚቻለውና የተሻሉ ውጤቶች የተመዘገቡበት ነው ብሎ መውሰድ ይቻላል። ሰለሞን፣ ባልደረባችን አሳሳ ወገሼ በገታ መስመራችን ከስፍራው መረጃዎችን ስላጋራህ እናመሰግናለን። መልካም ቀን ይሆንልን። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። ወደ ውጭ ጉዳያችን ተሻግረናል። የቱርክና የሩሲያ የውጭ ጉዳይ ሚኒስትሮች በእስራኤልና የኢራን ግጭት ዙሪያ ተወያይተዋል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳንና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቴራንና ቴላቪቭ መካከል ተፈጥሮ የተባባሰ ስለመጣው ጦርነት ነው የመከሩት። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በስልክ የመከሩት የእስራኤልና የኢራን ግጭት በዓለም አቀፍ ደረጃና በቃጣናው ስለሚፈጥረው ተጽዕኖ መሆኑም ተገልጿል። ሀካን ፊዳን የእስራኤልና የኢራን ጦርነት የተስፋፋ እንዳይሄድና ግጭቱን ለማብረድ ብቸኛው መፍትሄ ዲፕሎማሲ ነው ማለት ነው ማለታቸውን ቲአርቲ ግሎባል ዘግቧል። በሌላ የውጭ ዜና የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን ስምምነት ማድረግ እንዳለባቸው አሳሰቡ። ለሶስት ቀናት የዘለቀው የሀገራቱ ግጭት እየተባባሰ በመምጣቱ በኢራን በኩል 224 ሰዎች ሲገደሉ ኢራን በአንድ ሌሊት በፈጸመችው ጥቃት ደግሞ በትንሹ ከአስር በላይ እስራኤላውያን ስለመገደላቸው ቢቢሲ ዘግበዋል። እስራኤል በትናንትና ዕለት ባደረሰችው ጥቃት ታዲያ የኢራን ጦር ኃይል የስለላ ክፍል ኃላፊ ስለመግደሏ ይፋ አድርጋለች። እስራኤል አርብ ማለዳ ላይ የኢራንን የኒውክሌር ጣቢያዎችና ወታደራዊ ቦታዎችን እንደዚሁም ሕዝብ የሚበዛባቸው አካባቢዎች ካጠቃሽ በኋላ ኢራን ከሰው አልባ አውሮፕላኖች እና በባለስቲክስ ሚሳይሎች ምላሽ ሰጥታለች። የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤል እና ኢራን ስምምነት ማድረግ አለባቸው ቢሉም ኢራን እስራኤል ጥቃት እስካላቆመች ድረስ የተኩስ አቁም ስምምነት እንደማትደርስ እየገለጸች ትገኛለች። በላኛው የውጭ ዘገባችን የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ግሪላንድን ጎብኝተዋል። የማክሮን ጉብኝት የግሪላንድ ተፈላጊነት እያደገ ስለመምጣቱም ማሳያ ነው ተብሏል። ኤክስፐርቶች የፕሬዝዳንት ኢማኑኤል ማክሮን የደሴቲቱን ጉብኝት የአውሮፓውያን አንድነት ማሳያና ለፕሬዝዳንት ትራምፕ የተላለፈ መልእክት ነው ብለዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሪድሪክሰን በበኩላቸው የማክሮን ጉብኝት ለአውሮፓውያን አንድነት ሌላኛው ተጨባጭ ማስረጃ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪላንድን እንገዛለን ሲሉ ነገራቸው የሚታወስ ነው። ዘገባው የሮይተርስ ነው።